አብቅ የነበረ ፍቅር የኔ ውድ የኔ ፍልቅልቅ ማለት ነው የኔ ማር አንድ ላ ስላገኘዋቸው ደስ ብሎኛል። አብሮሽ የምን ማዘን ነው የምን መበሳጨት ነው? ይቺ ለአንተ ክብር ይላት ስጀምር ለአንተ ክብር ቢኖራትማ ወንድ ጎድታ እኮ ለዛ ሙስሊም ልጅ ማለት ነው ለዛ ጎድታ አታመጣብቅ ፍቅር የመሰለች ለአንተ ክብር ያላት ለቤተሰብ ክብር ያላት ለአንተ የምትጨነቅ ለአንተ የምታስብ ይችን የመሰለች ቅመም ከእሷ ርቅ ማሳወጡንም በነገራችን ላይ መቼም በትንሽ ነገር እንደዚህ የተናናቃችሁ ነገ የትዳር ስትመሰርቱ አለቅልኝ። በነገራችን ላይ ሴት ለሴት ልጅ ክብር ነው ወንድ ልጅም በጣም ክብር ይፈልጋል። በጣም የእውነት ነው ምላቸው ሲጀምር ደግሞ ለወንድ ልጅ ክብር ማኖር አለበት ብዬ አስባለሁ። ማለም ከማንም በላይ ሆኖ አይደለም ሴት ባለን ወንድ ልጅ የሴት አና ምንድን ነው ምን ልበላችሁ እኔ መጽሐፍ ቅዱስ ውስጥ አልገባም ግን በቃስ ለሴት ልጅ ወንድ ባለማ ማክበር አለበት ብዬ ያስባሉኝ እንደዛ ነው ምኞቴ እና ልክ ከፍቅርዬ ጋ የኔ ማር የኔ ማትጠገብ አንቺ ነሽ ማትጠገብ እንደውም ያቺ ማሪና የምትባለው ለራሷ ስም ሰጠች ማን እንደሰጣት አላውቅም አትጠገብም አላለችም በራሷ የማትጠገብ ፍቅርዬ ናት ፍቅርዬ የማትጠገብ የኔ ውድ የኔ ፍልቅልቅ፣ እንግዲህ በአብረሽ ቤት ዛሬ ጠብቁ። እንግዲህ አዲስ ነገር ማን ለማንጨርጨር ነው። ጋይስ በአዲስ ስለተገናኛችሁ ስላልተለያችሁ በጣም ደስ ብሎኛል። ከዚህ በኋላ አብራችሁ ብዙ ነገር እንደሚሰሩ ተስፋ አደርጋለሁ። ፍቅርዬ የኔ ውድ ሁሌ ሳቅልኝ፣ ሁሌ ተደሰችልኝ። በቀደም አዝኛለሁ። በነገራችን ለእንደዛ አዝና ስላየዋት ማለት ነው እና የኔ ውድ የኔ ፍልቅልቅ ውድ ውድሻለሁ ውድ ነው ማድረገሽ